ሰበር ዜና ህዳር 4 ጤና ይስጥልኛ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያ ማርእስተ ዜናዎቹን በማስቀደም ጀምራለሁ። በደብረ ብርሃን ዙሪያ ከባድ ውጊያ ተደረገ። የአገዛዙ የኮማንዶ ጦርና አየር ወለድ በፋኖ ሰራዊት ተደመሰሰ። ሬሳ ለመጫን በርካታ ሲኖትራክ በመጣበት በዚህ ውጊያ የፋኖ ኃይሎች ከሳምንት በፊት ከአዲስ አበባ ጦሩን ጠንቅቆ ይመራል ተብሎ የተላከውን የብልጽግናን ኮረኔል ደመቀ የተባለን የአገዛዙን ኮረኔል ደምስሰውታል። በዚህ ከባድ ውጊያ አስቸኳይ ስብሰባ የተቀመጠው የአገዛዞም ሹማምንቶች ድሮን ብቻ መፍትሔ ነው ሲሉም ደምድመዋል። ዝርዝር ይዘንበታል። ወዲህ ደግሞ በጎንደር ሶስት ኦራል ሙሉም መሳሪያ እና ሬሽን የጫነ መኪና ሲማረክ የአገዛዙ ጦር በበርካታ ግንባሮች እና ጀሬም ድል ነስተውታል። ጎንደር ላይ በበርካታ ቀጠናዎች በተረጉ ውጊያዎች ሙትና ቁስለኛው ለመቁጠር እስኪያዳግት የበዛበት ነበር ተብሏል። ዝርዝር አሰናድተናል። በጎጃም ውጊያው ሲቀጥል እና ይቀመሰ በአገዛዙ ወታደርና አመራር ላይ በሰነዘሩት ጥቃት የወረዳ ባለስልጣናትን ጨምሮ ያገዛዙን ጦር ላይ መለሱም ሸኝተ ቸዋል። ዝርዝር አለን። በወሎም ወደ ደሴ እያቀና የነበረ ጦር ላይ መብረቅ የጥቃት ሲሰነዘር የአገዛዙ ጦር እየከዳም ፋኖን እየተቀላቀለ ነው ተብሏል። ዝርዝር ይዘንበታል። ሰላም ጤና ይስጥልኛ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ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 ቀዳሜ ወደ አደረግኩ ተዘገባ አልፋለሁ በቅድሚያም ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች እናልፋለን። በቅድሚያም ሸዋ ላይ በደጃዝማች የተሰማ እርገጥ የክፍለ ጦር በሸዋ በደብረ ብርሃን ዙሪያ የአገዛዙ ኮማንዶ ድባቅ ተመታ። በሸዋ ደብረ ብርሃን ከተማን ዙሪያውን ከብ ያለው ግዙፉ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆን ኮር የአገዛዙን ኮማንዶ ና አየር ወለድ ጦር የፋኖ ኃይሎች በሚያደርጉት ተጋድሎ በውጊያ ሽንፈት እንዲገጥመው ና አብይ እተማመንበታል የሚለውን ሰራዊት የውስጥ ስራዎችን በመስራት እንዲከዳበት በማድረግ ፍርከስክሱን እያወጡት ይገኛሉ። ከባድ ፍርሃት ውስጥ የወደቀው የብልጽግና ሰራዊት በጀኔራሎቹ አስገዳጅነት ለሊት ሰባት ሰዓት ወደ ጀግኖቹ መንደር እንቅስቃሴ እንዲያደርግ የተገደደ ሲሆን መረጃው ቀድሞ የደረሳቸው ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆኔን ኮር የደጃዝማች ተሰማ እርገጥ የክፍለ ጦር አንዲት ግራር ሻለቅ አባላት ገዢ መሬቶችን ቀድሞ በመያዝ ለብልጽግናው ሰራዊት በአፈሙዛቸው አቀባበል አድርገውለታል። በደብረ ብርሃን ከተማ ቅርብ ርቀት በሰላ ድንጋይ ከተማ ዙሪያ የነበረው የግንባር ውሎ የደጃዝማች ተሰማ እርገጥ የክፍለ ጦር በ104ኛ ኮማንዶ ጦር የአብይ አህመድ ሰራዊት ላይ ታላቅ ድል ተቀዳጅቷል። ምንሻውን ከደብረ ብርሃን ከተማ ሰላምና ከሰላ ድንጋይ ከተማ በማድረግ በአብይ በጀነራሎቹ አስገዳጅነት ፍርሃታቸውን ለመደበቅና አቅም አለን ብለው አቅማቸውን ለማሳየት ስልጣናቸውን ለማስጠበቅ ብቻ የሚጠቀሙበትን ሰራዊት በግድ ተዋጋና የአማራን ገበሬ ዝረፍ ብለው የላኩት ቢሆንም በደብረ ብርሃን ከተማ ቅርብ ርቀት ላይ በሸዋ ጠቅላይ ግዛት እዝ በተጉልታ አውራጃ ሞጃና ወደራ ወረዳ ሰላ ድንጋይ ከተማ ዙሪያ በስም ቦታዎች ላይ ማለትም ታምረ ማርያም፣ ድንሽቅ መገንጠያ ዋሻ፣ መድኃኔዓለም አካባቢ፣ አቧራ፣ ግራራምባም ጎረሜት ደብተሮች አባ ሁግርና ሳማጎር በተባሉ ቦታዎች ላይ ደፈጣ በማድረግና በስቦ መምታት ወታደራዊ ጥበቦች የፋኖ ኃይሎች የደጃዝማች ተሰማ እርግጥ ክፍለ ጦር የሶስት ሻለቃና የአንደኛ ሻለቃ የገባውን የብልጽግናን ኃይል እምሽክም አድርገውታል። የብልጽግና ኃይል ሬሳውንና ቁስለኛውን ለማውጣት ተጨማሪ ኃይል ከሞላሌ ከተማ የ104ኛ ኮማንዶ ክፍለ ጦርን እንዲሁም ከጣርማብር ከተማ የ103ኛ ኮማንዶ ክፍለ ጦርን ተጨማሪ ኃይል በማምጣት በርካታ ቁጥር ባለው ኦራል ሬሳውንና ቁስለኛውን ሰብስቦ ወደ መጣበትም ተመልሷል። ከሌሊቱ 7 ሰዓት ጀምሮ እስከ ቀኑ 7 ሰዓት በቀጠለው አውደ ውጊያ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር በደጃዝማች ተሰማ እርገጥ ክፍለ ጦር በአንደኛ ሻለቃና በሶስተኛ ሻለቃ ጀግኖች እንዲሁም እስቴጎማ ተራራ ክፍለ ጦር ብሩክ ደምስ ሻለቃና በተጉሉት የሚገኘው የአርበኞች ፋኖ ጦር ሰገነት ብርጌድ አርበኞች በጥምረት በአፈሙዛቸው የተለመደ ሽ ስንፈቱን አከናንበውታል ተብሏል። ወደ ፋኖ ጦር ግዛት የገባውና ስምንት ቦታዎች ላይ በተደጋጋሚ የማያዳግ ግምት የተመታው የ14ኛ ክፍለ ጦር ሰራዊት ሙትና ቁስለኛ ሆኖ ያየው ለእርዳታ የመጣው የ13ኛ ኮማንዶ ክፍለ ጦር በዚሁ ተበሳሽቶ ወደኋላ እየተመለሰ ባለበት የገበሬዎችን የተሰበሰበ ሰብልና ቤት በአብሪ ጥይት እያቃጠለ በአማራ ሕዝብ ላይ የተለመደ ጥላቻውንና አማራውን በኢኮኖሚ ማድቀቅ ተልእኮን ፈጽሞም ተመልሷል የተባለው የሸዋ ጠቅላይ ግዛት እዝ ግዙፉና በምድር ድሮን በሆኑት ሰራዊት የሚመራው የአርበኛ መሐመድ ቢሆነኝ መታሰቢያ ኮር ደብረ ብርሃን ከተማን በቅርብ ርቀት ከቦ የአገዛዙን ከፍተኛ የዞን አመራሮችና የብልጭግና ጀኔራሎችን በከፍተኛ ፍርሃት ውስጥም እንዲገቡ አድርጓቸዋል። በዛሬው ውጊያም የአገዛዙ ሰራዊት በበርካታ ሲኖትራክ ሬሳ ጭኖ ከመውጣቱን ባሻገር ኮረኔል ደመቅ የተባለ የአገዛዙ ጦር መሪም በፋኖ ላይ መለስ መሸኘቱም ተረጋግጧል። በዚህም ምክንያት አገዛዙ በአጠቃላይ በፋኖ ዙሪያ ባደረገው ግምገማ ሸዋ ላይ የተደራጀውና ወታደራዊ ሰንሰለቱን የሚመራው ሸዋ ጠቅላይ ግዛት እዝ የሚባለው የፋኖ አደረጃጀት ለእኛ ስጋት ነው በማለትም ገምግሞ ከዚህ በኋላ የሚወሰዱ እርምጃዎች በአየር ኃይል እንጂ በምድር የሚቀመሱ አይደሉም ሲልም ድምዳሜ ሰጥቷል። በግምገማው መጨረሻም የደብረ ብርሃን የዞን አመራሮች ለብልጽግና ጀኔራሎችና ለክልል አመራሮች ባቀረቡት ጥያቄ ሸዋ ጠቅላይ ግዛት እዝ የሚባለው የፋ ጃጀት ለአራት ኪሎ ቅርብ የሆነና ዞኑን በቅርብ ሊቆጣጠርብን የሚችል በመሆኑ ተጨማሪ አስተማማኝ የመከላከያ ሰራዊት ወደ ደብረ ብርሃን ከተማ ይግባልን በማለት ደህንነታችን ስጋት ላይ ነው፣ በከተማ ኦፕሬሽንም የዞኑን አመራሮች ሊገድልብን ይችላል በማለት ጥያቄ እንዳቀረቡና ፍርሃት ውስጥ እንዳሉ መግለጫቸውን የመረጃ ምንጮቻችን አጋርተውናል። የመረጃ ምንጮቻችን መረጃውን አድርሰውናል። ታዲያ ይህ የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር ደብረ ብርሃን ከተማን ከበ ያዘው ግዙፉ ኮር በብልጽግና ውስጥ በሚሰራው የብልጽግና ጦርን የማፈራረስ ስራ አብይ እተማምንበታል ያለው ተመራጩ ኮማንዶ ቀን በቀን እንዲከዳና እንዲፈርስ ማድረጉንም አጠናክሮ ቀጥሏል። ከዚህ የተረፈውንና የሚዋጋለትን ዓላማ የማያውቀውን የአብይን ወንበር አስጠባቂ ጦር የደፈጣ ውጊያና መደበኛ ውጊያ በማድረግ በአገዛዙ ላይ ከፍተኛ ሰላምና የሰብአዊና ምቁሳዊ እንዲሁም ስነ ልቦናዊ ኪሳራ በማድረስ በብልጽግና ላይ የውጌ በላይነትንም እየፈጠረ ይገኛል። ይህ እንዲህ እንዳለ ወደ ጎጃ ያምስናል የደጀን ወረዳ አመራሮች በ26ኛ ኮር 34ኛ ክፍለ ጦር በተደረገ የተጠናም ኦፕሬሽን ተደመሰሱ። የቴሮስ እዝ 26ኛ ኮር 34ኛ ክፍለ ጦር ዛምብርሃሽ አለቃ የብልጽግና ካምፕን ከባ በማድረግ አነጋጉ ላይ በፈጸመችው የተጠና ኦፕሬሽን በርካታ የአገዛዙን ሰራዊት ስደመሰስ የወረዳውን አመራሮች መደምሰሷን ማስታውቃለች። ምንጅ ላይ የጦር ካምፕ ያደረገው የአገዛዙ ሰራዊት በምሽጉ ድንገተኛ ከባ የተደረገበት ሲሆን፣ የዛም ብርሃን አብስቶች በሶስት አቅጣጫ በፈጸሙት ጥቃት አንድ ተገኑ ስለሺ የደጀን ወረዳ ኢንቨስትመንት ኃላፊ፣ ሁለት በላቸው ጋሹ የደጀን ወረዳ ብልጽግና ፓርቲ ወጣቶች ሊግ ኃላፊ የተደመሰሱ ሲሆን ተሾመ ብርሌው አስረሱ አዳሙ፣ እሱ ባለው፣ አለማው አወቀ፣ ቢተው የተባሉ ሚሊሾችም የአገዛዙ የሚሊሻ ጠርናፊዎች ከተደመሰሱ 20 የብልጭግና ወታደሮች ጋር ተቀላቅለው መደምሰሳቸውም ነው የተገለጸው። ከኦሮሚያ አቅራቢያ በተደረገው ኦፕሬሽንም ድል የተቀዳጀው 206ኛ ኮር የቀጠናው ትግል ቅርጽ መቀየር የሚያስችል እንቅስቃሴ በመጀመር አገዛዙን ሽብር ውስጥ የከተተውን ሌላኛው ፈጣን የከበባ ጥቃት በማድረግ 8 የጦር መሳሪያ የወገብ ትጥቅ ጥይት ወታደራዊ ቦርሳና ሌሎች ቁሳቁሶችንም ሲማርክ ስምንት የአገዛዙ ሰራዊት ከባድ ቁስልኛም አድርጓል። በጎጃም የሚገኙ የፋኖ ኃይሎች ከኦሮሚያ አቅራቢያ በሚገኙ ወሰኖች ላይም ጥቃት እየፈጸሙ የሚገኝበት ሁኔታ እንዳለም ነው የፋኖ ኃይሎች አስታወቁ። ይህ በእንዲህ እንዳለ ወደ ወሎ ስናልፍ የደጋው መብረቁ ኮር በተለያዩ ቦታዎች ድል ተጎናጸፈ። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቁ ኮር ጽና ክፍለ ጦር በዛሬው ዕለት ህዳር 4 ቀን 2018 ዓ.ም አረፋፈዶን የፋሺስቱን ሰራዊት ሰራዊት ሲቀጠቅጦሏል። የፋሺስቱ ቅጥረኛ ሰራዊት ከተንታና ከድላንታ ወረዳም አሰባስቦ የተሪን በረሃ አቋርጦም ወደ ደሴያ ቀና ያለ ተሪ ላይ በደፈጣም የአሞራ ሲሳይ ተደርጓል ሲሉ የአይን ማኞች ገልጸዋል። ከደፈጣም የተረፈው የፋሽስቱ ሰራዊት ከፋኖች በተሰነዘረበት ጥቃት ተበታትኗል ሲሉም የአይን ማኞች ገልጸዋል። አናብስቶቹም የብልጽግናን ሰራዊት እየለቀሙት ይገኛሉ ሲሉ ነው የአይን ማኞች የተናገሩት። የአማራ ምድር እሳተ ጎመራ ደግሶም የተቀበለው የፋሽስቱ ሰራዊት እንደ እሳት ራት እየተከለፈለፈ የሚቀነደሹት የብልጽግና ሰራዊት የመጨረሻ የባንዳ ዋጋቸውን በፋኖች ክንድ እየተሰጣቸው ነው ሲሉም የአካባቢው ነዋሪዎች ለሚዲያችን ገልጸዋል። ይህ እንዳለም የአገዛዙ ሰራዊትም መፈራረሱን ቀጥሏል። በጠዋቱ የዜና ወጃችን አራት የባለስልጣን ጠባቂ ቪአይፒ ጠባቂዎች ፋኖን መቀላቀላቸውን መዘገባችን ይታወሳል። አሁንም የአገዛዙ ወታደሮች ፋኖን መቀላቀላቸውን ቀጥለዋል። አዲስ የተቋቋመችው በሰሜን ምስራቅ እዝ አስራ ሁለተኛ ክፍለ ጦር አባል የሆኑ ሶስት የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው አፋባሃ ምስራቅ አመራር ቀጠና ሚልክ እዝ ላስታ ሳምነው ኮርን በዛሬው ዕለት ተቀላቅለዋል። በምስሉ ላይ የምትመለከቷቸው ማለት ነው። እነዚህ ወታደሮች አዲስ የተቋቋመችው የአስራ ሁለተኛ ክፍለ ጦር አባል ሲሆኑ ይህች ክፍለ ጦርም በዘመቻ አርበኛ ደማሊ ዘመቻ አባናደው ሙሉ በሙሉ መደምሰሷና ስሷና የክፍለ ጦሩ አዛዥ ቆስሎ እንዳመለጠና ምክትል አዛዡን መማረኩም አይዘነጋም ነበር። አሁን እየኮበለለ ያለው በአዲስ መልኩ የተደራጀው የክፍለ ጦሯ ሰራዊት ነው። ብልጽግና 12 12ኛ ክፍለ ጦር ስትደመሰስ አዲስ ሰራዊት በማቋቋም 12ኛ ክፍለ ጦር ብሎ መስርቷል። ኮብልለው አፋ ባሃ ምስራቅ አማራ ገጠና ምኒልክ እዝ ላስታሳምነው ኮርን እነዚህ የተቀላቀሉት የአገዛዝ ሰራዊት አባላትም አስር አለቃ እሸት ሽመልስ የ12ተኛ ክፍለ ጦር ሶስተኛ ሻለቃ ጓድ መሪ ሲሆን ሁለተኛው ደግሞ ወርቁ ይቻላል 12ተኛ ክፍለ ጦር ሶስተኛ ሻለቃ አባል ሲሆን ሶስተኛው መሰረት አብራራው የ12ተኛ ክፍለ ጦር ሶስተኛ ሻለቃ አባል መሆናቸውንም ማረጋግጠናል። አገዛዙን ከርተው ወደ ፋኖ የተቀላቀሉት የሰራዊት አባላቶችም እኛ የአንድ ግለሰብ ወንበር አስጠባቂ አንሆንም ብለን ወጥተናል። አሁንም የአገዛዙ ሰራዊት አባላት እስካሁን ተሸውዳቸዋል፣ ካሁን በኋላ እንድትነቁ እና ወደ እውነተኛ ትግል ወዳለበት አማራ ፋኖ በሁሉም ቀጠና እንድትቀላቀሉ ሲሉም ጥሪ አስተላልፈዋል። ይህ በእንዲህ እንዳለ ከጎንደር የተሰሙ ሰበር ዜናዎች አልፋለሁ በአፋባሃ በላይ ዘለቀ እዝ የብልጽግና ሰራዊት ሲደመሰስ፣ ወታደራዊ ተሽከርካሪዎቹ ተማረኩ። የአፋባሃ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ከባህር ዳር ጎንደር መስመር በወታደራዊ ጀባ ሲጓዝ የነበረ ኮንቮም የብልጽግና ኃይል ላይ በተለያዩ ቦታዎች በሰነዘረው የተጠና ማጥቃት ከፍተኛ ድል አስመዘገበም። አገዛዞ እየደረሰበት ያለውን ምት ለመቋቋም ያግዞኛል በሚል በግዳጅ የሰበሰበውን ግብስብስ ሰራዊት በተጨማሪም ከባህር ዳር ጎንደር በማንቀሳቀስ ላይ ባለበት ከአዲስ ዘመን ማክሰኝት በሚያገናኝ የመንገድ ቀጠና በማስገባት ብርቱ ምት ሊደርስበት ችሏል ሲሉ የፋኖ ኃይሎች አስታውቀዋል። በትላንትና ሁለት ከጠዋቱ ጀምሮ ከባህር ዳር ጎንደር፣ ከጎንደር ባህር ዳር በርካታ ቁጥር ያላቸው ሎጂስቲክና ሰራዊት የጫነ ተሽከርካሪዎች በማንቀሳቀስ ላይ እያለ አርኖ ጋርኖ የተሰኘ ልዩ ቦታ እንደደረሰ የጎንደር በጋሾ ክፍለ ጦር አንድ አካል የሆነው ነቢዩ አሳምኖ ብርጌድ የአኖር ጋኖር ከፍተኛ ቦታዎችን በመጠቀም በብልጽግና ኃይል ላይ ከፍተኛ ጉዳት አድርሰውበታል። በጥቃቱም ቁጥሩ ለጊዜው በውል ያልታወቀ የብልጽግና ኃይል ሙትና ቁስለኛ ተደርጓል የተባለው የአምስተኛ ኮር ከፍተኛ አመራሮች በመሩት ውጊያ ከተመዘገበው አመርቂ ድል በተጨማሪም የብልጽግና ኃይል ተመልሶ መውጫ እንዳያገኝ በመዝጋት ሌላ ቀጠና ለተሰና ዳደፈጣ የብልጽግና ኃይል ተገላጭ እንዲሆንም ተደርጓል ነው የተባለው። ከአርኖ ጋር ነው ጥቃት በጥቂት አመልጠው። ሰባሃ ገብርኤል የደረሱት የብልጽግና ሰራዊትም በአምስተኛ ኮር የመብረቁ ክፍለ ጦር አካል በሆነው ቁልቋል በር ብርጌድ አማካኝነት ለዳግም ጥቃት ተዳርገዋል ሲሉ የአይን እማኞች ገልጸዋል። አያሌዎችም ላይመለሱ ሲደመሰሱ፣ ቀሪዎቹ የአካል ጉዳት ተከናንበው ሊያፈገፍጉ ተገደዋል። ነው የተባለው ድንገተኛ ጥቃት የገጠመው የብልጽግና ኃይል የ አለቃነት ማዕረግ ያለው ጌታውን ወርቁ የተባለ አመራሩን እስከነ ሙሉ ትጥቁም አስማርኳል። በክንደ ፈርጣማዎቹ ፋኖዎች የደረሰበትን አሰቃቂ ምት መቋቋም ሲያቅተው በንጹሐን አርሶ አደሮችና በህፃናት ላይ የበቀል በትሩን አሳርፏል። በዚህም የንጹሐን ጥቃት አንድ የዘጠኝ ዓመት ህፃንን ጨምሮ ስምንት ንጹሐን ወገኖች የአብይ አህመድ አገዛዝ ታጣቂዎች ሰለባ መሆናቸውም ተገልጿል። ከአርኖ ጋሮን እስከ ሰብሃ ገብርኤል የፋኖን መብረቀ ጥቃት መቋቋም አቅቶት የኢስፋሃን አማራዎች ላይ የበቀል ጥሙን አወራርዶ ወደ ጎንደር በመፈርጠጥ ላይ እያለም ፈረንጅ ውሃ ከተባለ ቦታ ላይ የጥቁር አንበሳ ክፍለ ጦር ንስር ብርጌድና ራስ አሞራ ወብነህ ብርጌድ በደፈጣ አሰልት እስከ ምሽቱ ሁለት ሰዓት ድረስ ሲቀጠቅጡት አምሽተዋል። በዚህ የደፈጣ ጥቃት እያጀበ ይዟቸው ከቦታ ያደረሳቸውን ሶስት ተሽከርካሪዎች ከጫኑት ስንቅና ትጥቅ ጋር የተማረከ ሲሆን ብዙ ቁጥር ያለው እስካሁን ያልተቆጠረ የብልጽግና ኃይል ሙትና ቁስለኛም ሆነዋል። በዚህም ሶስት ካሪ ሙሉ ከጫኑት ስንቅና ትጥቅ ጋር በፋኖ ተማርከዋል። በመጨረሻ ማድማሽ ተመልካቾቻችን፣ በትላንትና ውለት እንዲደርስ ከግንባር የተላከልን ቪዲዮ በኔትወርክ ምክንያት ዘግይቶብን ዛሬ ደርሶናል። ታዲያ የብልጽግናው ኃይል ገደልኩት ያለው የፋኖ አመራር በህይወት እንዳለ የሚያሳይ ቪዲዮ፣ እንዲሁም የብልጽግናው ኃይል በፕሮፓጋንዳ እንጂ መሬት ላይ ምንም አቅም እንደሌለው የሚያሳይ ቪዲዮ ነው። ተመልክተን እንመለስ። የዘለቀ ስራ አስፈጻሚ አካል እንግዲህ ቀደም ብሎ ጓድ አርበኛ ዮሐንስ እንደገለጸው በርካታ ነገሮችን አነስተዋል። እዚሁ ሚዲያ ላይ ስንቀርብ ሁለት ጭብቶችን ማንሳት አስፈልጎ ነው። አንደኛው ጉዳይ ምንድን ነው? ጸረ አማራዊ ያገዛዙ አብይና ቡድኑ ከሰሞኑ የአስር ፕሮፖጋንዳቸውን ሲያሰራጩ የነበረውን የከሸፈ መሆኑን ለማረጋገጥ እና ሁለተኛ እንደ በላይ የስራ አስፈጻሚ አካላት የእኛንም ደህንነት ለማረጋገጥ ሲባል ነው፣ ለዚሁ ሚዲያ የቀረብ ነው። እንግዲህ በርካታ ነገሮችን ማንሳት ይቻላል። የድሮን ጥቃቱ በጥቅምት 15 ቀን ነው የተቃጣው። ጥቃቱ ተፈጽሟል፣ ግን እንደምታዩ ሁላችንም እዚህ እዚህ ያሉት አካሎችን እንደምስሻለው እንግዲህ ያለው ብሎ የሀሰት ፕሮፓጋንዳውን ሲነዛ ሰንብቷል። ኃይላችንም ግራ ሲያጋባ ቆይቷል። ህዝባችንም ግራ ሲያደናግር ቆይቷል። አጠቃላይ የፕሮፓጋንዳ የበላይነት ወስጃለሁ ብሎ አብይና ቡድኑ የማይለካ ውሸታቸውን የተለመደ ውሸታቸውን ሲያሰራችሁ ቆይተዋል። ሆኖም ግን ይሄ እውነት ለመናገር ትልቅ ውሸት፣ ትልቅ ቅስፈት፣ ትልቅ አሰት ነው። እኛን የምታዩን ሙሉ ደህና ነን። በተቃጣው ቅጣት ላይ ግን ጸረ አማራዊ ያገዛዙ ሀይል ወይም ቡድኑ በአማራ ታርጌትን ማድረጉ በተግባር የተገለጸበት መሆኑን አይተናል፣ አስተውለናል። በቅርብም ነው የነበር ነው ምክንያት ጥቅምት 15 እለቱ ቅዳሜ ቀን ነው የነበረው። በርካታ ህዝባችን ገጠር ወደ ከተማ መጥቶ የሚገያይበት ወቅት በመሆኑ እዛ ላይ ታርጌት አድርጎ ነበረ። ጸረ ይሄ ድሮን ጥቃቱ እየተፈጸመው በዛ ጥቃት ንጹሃንን አጥቀንበታል። ሴቶች፣ ህፃናት፣ በአሮጊ ሽማግሎች የተጎዱበት መሆኑን አይተናል። ያን ጥቃትና ያንን ጉዳት 45 የሚሆኑ በላይ ዘለቀ እዝ አመራሮችና አጃዎቻቸውን ደምስሻለሁ ያለው ንጹሃን፣ እንግዲህ ያለው ብሎ መናገር ነበር የሚከለው ማለት ነው። እውነታው ይሄ ነው። እዚህ መረዳት ያለበት አጠቃላይ ህዝባችን ይሄ አካል ወይም ይሄ ቡድን አላስፈላጊነቱን ማንም ያውቃል። አብይና ቡድኑ ለህዝቡ ሆነ ለሀገር የማይበጁ ኃይሎች ናቸው። ስቲል ናው የድሮን ጥቃቶች በተለያየ ቦታዎች ላይ ተከስተዋል። የሚያነጻጽሩት ንጹሃን ላይ ነው የሚያጠቁት፣ እንስሳት ነው የሚያጠቁት፣ ሴትን ህፃናትን ነው፣ አሮጊት ነው፣ የሚያወድሙት መሰረተ ልማት ነው። በተጨባጭ እየታገለ ያለውን ኃይል በየትኛው ማቅጣጫ በሰሜን የሚሆን በደቡብ በምስራቅ የሚሆን በምዕራብ እየታገለና እያታገለ ያለውን የፋኖ ሀይል አመራር አንድም አጥቅቶ አንድም አጥቅቶ አይደለም። በድሮን ተላላኪውን የእግረኛ ሰራዊት የሚልከው ሀይል እንኳን ፋኖ ጋር ባደረጋቸው አውደውጊያዎች መካከል ስንገመግም አንድም ተዋግቶ አንድም ማርኮ የማቅ ምርኮኛ የሆነ ሀይል ባለበት በተንደላቀቀ ውሸት ፕሮፖጋንዳን በመንዛት በሀሰት በመለፍለፍ ፋኖን አሸንፋለ ብሎ ማሰቡ ቅዠት መሆኑ መመዝገብ መቻል አለበት ማለት ነው። ይሄ ነው ትልቁ ጉዳይ። ሌላኛው በዚሁ አጋጣሚ በዚሁ ፕሮፖጋንዳ በናቢይ ፕሮፖጋንዳ በሚዲያዎቻቸው ሐሰት ተናጋሪነት ቅስም ሰብራለው ብሎ ህዝባችንን ግራ በማጋባቱ ሰራዊታችንን በዛ ልክ በማደናገሩ እኛው ዛሬ በዚህ ሁለት እንደዚሁ ተገኝተን ለህዝባችንም ለሰራዊታችንም ያለውን ሀቅ ለማ ለማስረዳት እዚሁ መገኘታችን ትልቅ ፎይታ ነው። በዚሁ አጋጣሚ መልእክቴን ማስተላልፈው ምንድን ነው ሁለት መለክቶች ነው ያሉ። አንደኛው መልክቴ በዚሁ የሀሰት ፕሮፖጋንዳ አቢ የማያልቅበትን የውሸት ስርጭት ባሰራጨው ልክ ግራ ተጋብታችሁ የነበራችሁ በሀገር ውስጥም ሆነ በሀገር ውጭ የምትኖሩ የትግሉ ደጋፊዎች ህዝቦች አጠቃላይ ደህና ነን እኛ የሆነው ነገር የለም ሙሉ ጤነኞች ነን ስራ ላይ እንገኛለን በስራ ነው የምንገለጸው የሚለውን ነገር እንድትወስዱልን ነው ሁለተኛው መልእክቴ ለአጠቃላይ በአራቱም ግዛቶች ለሚገኝ የፋኖ ሰራዊታችንና አመራሩ በሙሉ እኛ በሙሉ ጤነኝነት ላይ እንገኛለን ስራ ላይ እንገኛለን። ይሄ ተቀዝባዥና ይሄን ተቀዝባዥና ውሸታም ስርዓት ነቅሎ ለመጣል በአጭር ሰዓትና በአጭር ጊዜ መነቀልና መደምደም ያለበትን ማምነን በስራ ላይ ያለ መሆኑን ተረድታችሁ በዚሁም ተደስታችሁ በአዲስ ወኔና በአዲስ ሞራል ትግላችን መታገል እንድንችል ትልቅ መልእክቴ ነው። አመሰግናለሁ። በላይ አሁን ትልልቅ አርበኞች ሲናገሩ እንደነበረው እውነታው ይሄ ነው። መንግስት በርካታ ውሸቶች፣ በርካታ የውሸት ሪፖርቶች ተለምደዋል። ግን ቢሆንም ህዝባችን፣ ሰራዊታችን እንዳያደናግር እውነታውን ለህዝብ ይፋ ለማድረግ ፈልገን እንጂ አቻችን ስላልሆነ ለዚህ የተበታተነ መንግስት ምንም አይነት ንግግርም ይሄን ምልልስም አያስፈልግም ነበር። ግን ህዝባችን እውነታውን እንዲያውቅ አሁን ምን የተለመደው ውሸቱ፣ ጉራው፣ ፕሮፖጋንዳው በግልጽ ህዝቡ እንዲያውቀው ነው ንግግሩ የተደረገው እንጂ አቻችንም ስላልሆነ በዚህ የተከበረ ፋኖ አመራር ለዚህ የፈረሰ መንግስት መልስ መስጠት የሚያስፈልግበት ሁኔታ አልነበረም። ግን አጋጣሚ መልእክቴን ማስተላለፈው ምንድነው? ሁለት መልእክቶች ነው ያለኝ። አንደኛው መልእክቴ በዚሁ የሀሰት ፕሮፖጋንዳ አቢይ የማያልቅበትን የውሸት ስርጭት ባሰራጨው ልክ ግራ ተጋብታችሁ የነበራችሁ በሀገር ውስጥም ሆነ በሀገር ውጭ የምትኖሩ የትግሉ ደጋፊዎች ህዝቦች፣ አጠቃላይ ደህና ነን እኛ የሆነው ነገር የለም፣ ሙሉ ጤነኞች ነን፣ ስራ ላይ እንገኛለን፣ በስራ ነው የምንገለጸው የሚለውን ነገር እንድትወስዱልን ነው። ሁለተኛው መልእክቴ ለአጠቃላይ በአራቱም ግዛቶች ለሚገኝ የፋኖ ሰራዊታችን እና አመራር በሙሉ እኛ በሙሉ ጤነኝነት ላይ እንገኛለን፣ ስራ ላይ እንገኛለን። ይሄ ተቀዝ ይሄን ተቀዝባዥና ውሸታን ስርዓት ነቅሎ ለመጣል በአጭር ሰዓትና በአጭር ጊዜ መነቀልና መደምደም ያለበትን ማምን በስራ ላይ ያለ መሆኑን ተረድታችሁ፣ በዚሁም ተደስታችሁ፣ በአዲስ ወኔና በአዲስ ሞራል ትግላችን መታገል እንድንችል ትልቅ መልእክቴ ነው፣ አመሰግናለሁ። በላይ ህዝብ ልዩ ኦፕሬሽን አምሪ አላፊና አሁን ትልልቅ አርበኞች ሲናገሩ እንደነበረው እውነታው ይሄ ነው። መንግስት፣ በርካታ ውሸቶች፣ በርካታ የውሸት ሪፖርቶች ተለምደዋል። ግን ቢሆንም ህዝባችን፣ ሰራዊታችን እንዳደናግር እውነታውን ለህዝብ ይፋ ለማድረግ ፈልገን እንጂ አቻችን ስላልሆነ ለዚህ የተበታተነ መንግስት ምንም አይነት ንግግርም ይሄን ምልልስም አያስፈልግም ነበር፣ ግን ህዝባችን እውነታው እንዲያውቅ አሁን ምን የተለመደው ውሸቱ ጉራው፣ ፕሮፓጋንዳው በግልጽ ህዝቡ እንዲያውቀው ነው ንግግሩ የተደረገው እንጂ አቻችንም ስላልሆነ፣ በዚህ የተከበረ ፋኖ አመራር ለዚህ የፈረሰ መንግስት መልስ መስጠት የሚያስፈልግበት ሁኔታ አልነበረም ግን